ታሪክን ማጠልሸት ትናንት የነበረ ነገር ሁሉ ልክ አይደለም ብሎ ማሰብ፣ እንደዚህ አይነት ትርክት መፍጠርስ በሀገር ላይ ምን አይነት አደጋ ነው የሚያስከትለው? ብዙ ችግር ብዙ መከራ ነው አስከትሎብናል፣ እያስከተለም ያለነው ከነበሩት ካለፉት ኢትዮጵያ ታሪኳ ከተጀመረ ጀምሮ በኮ ነገሮቹን ብንወስድ ያንን አንዱ በነበረው ያገዛዝ ዘመን ያን ማጥፋቱ ሳይሆን በጎ በገኖቹ ነገር ነገር ለሀገር ለትውልድ የሚጠቅመውን ወስደን የማይፈልጉትን ደግሞ በውይይት በመነጋገር ያንን ብናደረግ እጅግ በጣም በጣም ገንቢ ነበር። ያንን በማጣታችን ነው የሆን ትናንትና የነበረውን ደምስሰው እንደ አዲስ ሀ ብሎ የሚጀምርና እንትና ያጎዳን እንጂ አልጠቀመንም። አሁን ያለው ከብሮ ጠቅላይ ሚኒስትራችን እንደሚለው ያን ነገር ሁሉ የመገዳደሉ የዚህ የመጣ አፋቱ ነገር ቀርጠ በፍቅር በመጣ በመጣታት በመጣ እንሰባሰብ፣ የኢትዮጵያ ልጆች ሁሉ ይሄ ጠመንጃ ያነገበውን ሁሉ ገብቶ እንትንፍል። ያ ነገር ነበር ፍቶ መድኃኒቱ። አሁንም ብዙዎቻችን አልተማርንም። ቀንሳ አሁን ያንን ነገር ለነገ ትውልድ በቅብብሎሽ ያን ነገር ከማሳለፍ አንታ አሁንም ጥቅምት ወንድሞቻችን ወገኖቻችን በተሳሳተ ጎዳና ላይ እንትን ምል እሱ ጠቀመ እንትን ጎዳን እንጂ የጠቀመን ነገር የለም። አገራችን ደግሞ አሁን የጀመረችውን የአንድነት የፍቅር፣ የመቻቻል፣ የመተሳሰብ ጥሩ ምሳሌ አሁን ግድባችን ትልቅ ምሳሌ የኢትዮጵያ እናቶች ከመቀነታቸው ውጭ የነበር ነው። ብዙ ነገር አድርገን የማይቻለን መቻላችን በአንድነታችን፣ በፍቅራችን፣ በመተሳሰባችን ነው። ምንም ጥቂት የውስጥ ችግሮች ቢገጥሙንም ያ ነገር ጠቀመን እንጂ ምን ጎዳን እንጂ የጠቀመን ነገር የለም። እሱ ለአንድና መጨረሻ ጊዜ እግዚአብሔር ረድቶን ይህን ነገር የመቻቻሉ የአንድነቱ የመፋቀሩ ይሄ ዘረኝነት ጠፍቶ የአንድ የኢትዮጵያ ልጆች እንደ ብናደርግ እ የምኖርበት አሜሪካ ነው የሰው ልጅ እንፈለገ የዓለም ህዝብ የምኖርበት ነው። ስፓኒሽ ጥቁሩም ነጩ ምናምን አንድም ነገር ስለ ያንን ከህግ መንግስታቸው ውጭ ከሆነ ፕሬዚደንት የለም ምን የለም፣ ላም ላይግገሳል። ሁላችንም አንድ የሚያደርገን ለዚህ ላይ ተዋቀረች የኢትዮጵያ ህገ መንግስት ተገዝተን ፍቅራችን አንድነታችን ያን ነገር ወደዛ ብናረግናል። ከብዙ አሁን ካለፉት ከትግራ እንማር ስንት ነገር ነዋለ። አሁን ብዙ ብዙ ወገኖቻችን፣ እናቶቻችን፣ ወንድሞቻችን አካለ ስንኩል ሆነው ነው ከዛ ያተረፉ ነገር የለም እና አሁን ትልቁ መፍትሄና ቅድም ያልነው የዚህ ይሄ ተቃራኒ የሆነ አፍራሽ የሆነውን አመለካከትትን በአንድነት፣ በመቻቻል፣ በመወያየት፣ በመነጋገር ወደ አንድ ኢትዮጵያዊ ፍላጎት ብንመጣ እጅግ ደስ የምል ነው። መንግስቱም ደግሞ በዚህ ሁኔታ ሁሉም እያመቻች ነው። ከመሪዎቻችን፣ ከክቡር ፕሬዚዳንታችን፣ ከክቡር ጠቅላይ፣ ከሌሎቹም የኢትዮጵያ ልጆች ሁሉ እየተሻሻሉ መሆኑን ተረድቻለሁ። ነው እዛ ሞኛውን ከጊዜ በኋላ ወደዛ እንመጣል የሚል እምነት አለኝ። ሙሉ ታሰለኝ እሱ ነገር ጎዳን እንጂ አልጠቀመንም። አሁን የተያዘው መንገድ እጅ ፍቱን መድኃኒቱን ለችግራችን ብዬ ነው የማስበው። እድገቱም ከሱ ነጣ መጡ አሁን የዚህ ግድቡ ከዛ ደግሞ የዚህ በሶማሌ የተገኘው ትልቅ ተስፋ ነው ለተወለዱ ይሄ አሁን ድሮ በየትምህርት ቤቱ በምግብ እጦት የሚወድቁ ህጻናቱን እንዴት እንደሚመቀብ እንዴት ከተማችን ከኒውዮርክ ከንቱን እየበለጠ ነው ያለ ይሄ ሁሉ ፍቅር አንድነት፣ ህዝቡ በመተባበር በመተሳሰብ ነው ከዚህ የበለጠ አንድ ቢሉ ይሄ ችግር ቀርጦም ቢሆን ከዚህ የበለጠ ተስፋና እንትን ያጋጥመናል ብዬ ነው ማስሞለች። እርስዎ እንግዲህ ከ1960 ጀምሮ ሀገሩን በውትድርናም በሌሎች መስኮችም ሲያገለግሉ ቆይተዋል። ከ1983 በኋላ ግን እርስዎም እዚህ መጽሐፍ ላይ እንደ ጻፉት ወደ ሰንዳፋ ተሰረው ከዛ ወደ ሁለታ ተወስደው በርካታ ስቃይ እንደደረሰቦት ነው የጻፉት። እና ሌሎችም በደርግም ከዛ በፊትም የነበሩት ወታደሮች ወይ ወታደራዊ አመራሮች ከዛ በኋላ ከሰማኒያ ሶስት በኋላ ሰበብ እየተፈለገላቸው ዋጋ የከፈሉበት ሁኔታ እንዳለ ነው እርስም የጻፉት። እና እንደው በመንግስታት መቃየር ውስጥ በስርዓት መቃየር ውስጥ የሀገር ዘብ የሆነው የመከላከያ ሰራዊት ተቋማት በምን መልኩ ነው መታየት ያለባቸው ብሎ ያስባሉ? በእውነት በጣም ተገቢና ውስጥ ያለውን ጥያቄ ደርግ፣ ከልብ አመሰግናለሁ። አብረን የነበርን የሀገር ምሰሶ የሀገር ተን የነበሩ ወታደሮች የደርግና የንጉሥ የኃይለ ሥላሴ ወታደሩ ተብለን ጡረታችን እንኳን ተከልክለን ብዙ ፈተና ብዙ መጠራ፣ እንደ ኢትዮጵያዊነታችን ለአንድ ኢትዮጵያዊ ደሙን እንዳፈሰሰ ለባንዲራ ብሎ እንደተሰዋ እንትን ወታደር አልነበረም። የታየ ነው እንደ ጣናት ነበር የሚታየው። ያ ስህተት ነበር እሱ፣ በጣም በወቅቱ ጎድቶናል። አሁንም በሆነ በዛን ጊዜ የነበሩትን ያ ነገር እንደ ትምህርት ሆኖ ለዚህ ከቀጣው ትውልድ ያን የኢትዮጵያ መከላከያ ሰራዊት፣ እንግዲህ ኢትዮጵያ መከላከያ ሰራዊት ከተቋቋመ ጀምሮ ብዙ አንድ ጓደኛ ገስታ ጫኔ ብዙ አሁን እንትን ቢረታም የድሮ እንትን ጀምሮ ብዙ ጊዜ መጽሐፍ ጽፏል ያህል ነገር ያ የሀገር ዋልታና መከታ የነበረው ኢትዮጵያዊ የአንድ የኢትዮጵያ ወታደር እንጂ የንጉሱም የደርግም የኢህአዴግም የማንም አነገር ኢትዮጵያ ነው የሚሰው። እንዳልኩ ከአንድ አባት ከአንድ እናት ወንድሞች ወንድሞቼ ነው የተሰው። እኔም ስዬ አንድ ዓመት ጦር ኃይሎች ወትቼ ከዛ ነው ወጥቼ ወደ ሲቪል ተዛውሬ በዛ ሁኔታ እንትን ያልኩትና ያ መቅረት ያለበት በኢትዮጵያ ጥላ ስር ሆኖ ከትላንትና ጀምሮ ልጆቻቸው ወይ ልጆቻቸው ጥቂቶቻችን ራሳችን ደሞዛችን ስቆ ምን ቀምስ ነገር ሁሉ እንትን አለ እንጂ የኮሮኔሉም የጀኔራሉም ቤተሰብ ምናም በረሃብ እዛ ሆሎታ ሆነን ድንኳናችን እንትን እምባ ነው ይሄ እንደዚህ እኮ ልጆችን ማበላ ምናም ነገር የለም። ከሆሎታ ከሆሎታ ከሰንዳፋ ፖሊስ ኮሌጅ በኋላ ወደዛ ወደ ሁለታ አስራት ላክሰው ነው። በቃ እምባ ነው። ምን ላድርግ? ልጆቹ እንዳሉ የነዚህ የወታደር ልጆች የነዚህ የእንትኖች ያ ህሊናም ያደማ ነገር ነው። ይህ ሁሉ ብዙ ጎድቶናል። እንግዲህ አሁን ባለው ይህ መንግስት ባለው መስመር ብንጓዝ ያፍቱን መድኃኒት ነው እና አሁን ትን ጡረታ ምንም ነገር ያላገኙ ሆኑ ሰዎች አሉ። ወታደር ያለ ቅድሚያ ለወታደር ነው እና ለወታደር ቤተሰብ ነው የሚሰጠው ብሰለጠና ያለው አሁንም ያ ሁሉ አንዳንድ ስህተቶች ቀደም ብሎ ብማሩ ይህ ተስተካክለው ለሀገሩ ለባንዲራው የተጎዳ ቤተሰብ ሁሉም ነገር እግዚአብሔር አሁን ይሄ ነገር ቢስተካከል ያለው ውስጥ ትልቅ የተስ ይኖረኛል እንደሚስተካከሉ እና ትልቅ ነው። ይሄ የንጉሱ የደርግ ተብሎ ብዙ ነገር ጎድቶናል። እሱ አይጠቅመ አይጠቅመንም ትላንትና አንተ እንዳልከው ገንቢ ነገሮችን ሀገር የምትቀምጣቅመን የማይፈልጉ ነገር ትተን በፍቅር በአንድነት በኢትዮጵያ ዊነት ባንዲራና ዳንጥላ ስር ሆነ እንትን ብንል የዚህ ሁሉ መፍትሄ ይሆናል ብዬ ነው ማስቀምጠው ግ እንደ አንድ ኃይል ሲመጣ ትናንት የነበረውን ነገር መኮንንስ እስከምን ድረስ ያስኬዳል ብሎ ያስባሉ? የበለጠ እርሾ የመጨረሻው እንትን ተገቢ አይደለም። በተለይ አሁን ያለንበት ዘመን የውሸት የቴክኖሎጂ እውነት ያለሆነ እንደ እንትን አድርገው በተለይ የነምሩበት ከዚያ የሚጠነሰሱ እንትኖች አሉ። እዛ ያለው እዚ ያለው ያን ነገር የሚያምን ይዋይስ ባለ እዛ ያለው እነዛ እንትን የሚረጩብኝ ሰዎች አይሞቱም። እነሱ ልጆቻቸውን ያስተምራሉ። ምንላሉ? እዚህ ያለው ወገን ነው የሚያ እሱ ለአንድና መጨረሻ መንግስታችንና ይሄ መንግስት ያን ነገር እርምጃ ና ያስተካከል ተገቢ ነው የምለው እሱ ነው። ጎታ ቴክኖሎጂ ያመጣብኝ ጣጣ ነው። ያንን ደግሞ ብዙ ስለዛ ማያቅ ህዝብ ያንን መቀበሉ ተገቢ አይደለም። እሱ ብዙ ጎቶናል። እርግጠኛ ነኝ ይሄ መንግስት ይህትን በበጎ መልኩ ጀምሮታል፣ ይስተካከላል ብዬ አስባለሁ። አንዳንድ ሀይሎች አንዳንድ ጊዜ ለስልጣን ለማስጠበቅ ሲሉ ብሔራዊ ጥቅምን ለድርድር ያቀርባሉ ና ከ1983 በኋላ በተለይ ቀይ ባህርን ያጣንበት የባህር በር ያጣንበት አሁን ጥያቄ አድርገን ያነሳነውን ጉዳይ ያጣንበትም አኳኋን አካሄዱ በዚህ አንግል በዚህ ሁኔታ ውስጥ የሚታይ ይመስለኛል። ግን እንደው ብሔራዊ ጥቅምን አንድ መንግስት ለስልጣን ብሎ ወይ አንድ ኃይል ለስልጣን ብሎ መደራደር ማለት ምን ማለት ነው? ብሔራዊ ጥቅምስ እንዴት ነው መታየት ያለበት? እርስ የሀገሪቱን ዳር ድንበር ለማስከበር ብሔራዊ ጥቅም ለማስጠበቅ ሲሉ በተለያየ አውደ ውጊያዎች ላይ እንደተሳተፈ ሰው እዚህ ላይ ምን ይላሉ? ምንም ብሔራዊ ጥቅም ባለ ጠቅላላ፣ አንድ እዛ ስልጣን ላይ ያለው ሰው ያንን ፖለቲካ የሚያምንበት ፖለቲካ መስበርም ሳይሆን ኢትዮጵያዊነት በሚጠቀም ኢትዮጵያን በአንድነት አቅፎ የኢትዮጵያ አካል የኢትዮጵያ እንትን በችግሯን ደስታውን የሚካፈል ኢትዮጵያዊነት ነው። እንትን ማለት አለ ያ ብዙ ጎድቶናል። አሁን ትልቅ ምሳሌ ይሄ ወደባችን ጉዳይ ነው። አሁን በቃ ወደ ባልባ ሆኖም አሁን ያን በቀላሉ ምንም ነገር እንደቆሻሻ ቆጥረን ወይም እንደማይጠቅም ሀብ ቆጥረን ያለው ምን ያህል እንዳስከፈለን በየቀኑ የምንሰማው ነው። ስለዚህ ይሄ ለአንድና ለመጨረሻ ጊዜ ህዝባችንም ተነስቷል። እየገባው ነው አሁን እነዚህ በጣት የሚቆጠሩ በተለይ ነው ያለሁበት አሜሪካ ነገር ሆኖ ይሄ መርዝ የሚረጩ ሰዎች እየተዋረዱን እያየን ነው በየቀኑ ይህ ውስጦችንም ደግሞ በብዙሀን አሁን በዚህ በኦሮሚያ በኩል በአማራ በኩል ያለው እነዚህ ውስጥ እንትኖችም አሁን እየገባቸው ነው።

መፍትሄዎች ይሆናሉ። ከእንግዲህ እንደ ትናንትና ብዙም የማይጓቅ ነው። ህዝባችንም እየገባሁ የአማራ ወገኖቻችን ኦሮሚያ ሁሉም እየገባ ነው። ምክንያቱም ትልቅ ምሳሌ ሳ በትግራይ ውስጥ አሁን ምን እንዳለ እናቃለን። ዝር ስለዚህ ከዛ ተምረን ይሄ ሁሉ ወደ በጎ ነገር እየመጣ ነው። ያ የተስፋ ጭላንጭል ይታየናል። ይሄ ትልቅ ነገር ነው እና በዚህ እውነት አንበቅርብ ጊዜ ውስጥ ሁሉም ነገር ይስተካከላል። ህዝባችን ወደ አንድነት መጥተዋል። አንድ ነገር ልንገርህ የዚህ ወቱና የእንትን ቱሲ ኪጋሊም እንትን የምትለው ከዛ ተነሳ ሩዋንዳ 15 ነው 20 ደቂቃ ነው 27 ደቂቃ ነው ከነች ከዛ ታተል በዚህ በወቱና በቱሲ መካከል አረንጓዴ ናት ከተማቸው አንድ ተራራ ስር ነች። አመቱ ሙሉ ቡና ሁሉ ከዛን ይዘን መጣለን። ከዛ አይተን ያ ህዝብ ተፋጅተው